ትንሽ ወደ ቡታጅራ ሄዷል። ከነጻነት ጋር ወደ ቡታጅራ ሄዷል። እኔ እና እሱ መሀል አንድ ለአውዲየንስ ያልነገር ነው ከባድ ሚስጥር አለ እና ከሩታ ጋር ያለውን ነገር ፈትቶ ቡታጅራ መቶ ከኔ ጋር እንደሚሆን ቃል ስለገባልኝ ይቅርታ፣ መጀመሪያ ቆይ፣ በደንብ ልረጋጋና ሰላም ልበላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለው። እንግዲህ ትላንትና እነ ሩታና ነፂ በሰሩበት ቪዲዮ አንዳንድ ነገሮችን የምነግራችሁ ይሆናል እንዲሁም ደግሞ በሰሩት ቪዲዮ ላይ አንዳንድ አስተያየቶችን እናገራለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ሩታ እንግዲህ ትናንትና ወደ ቡታጅራ ልሄድ ነው ብላ ሻንጣዋን አንስታ ተሄድኩ በላይ ስመለስ በሩ ቁልፉን እና ቤልና ቤተሰቻቸውን ረስቸው ነው ብላ በጣም ተደናግጣ ነበረ። ሰላም ለማለት በራሱ በቃ እንደዚህ ትንፋሽዋ ቁርጥ ቁርጥ እያለ ነበረ። እዚህ ጋር ጥያቄ አለኝ ሩታዬ ማለት ነው። በመጀመሪያ ግን በመጀመሪያ ግን ሻንጣሽን ስለቀየርሽ በጣም ደስ ብሎኛል። የሆነች እንደዚህ የምትነግድ ቦርሳ ነበረ በየቀኑ የምታነሻት ዛሬ ግን ቢያንስ በሁለት ዓመት ውስጥ ሻንጣ ቀይረሻል ማለት ነው። ተመስገን ነው እና ጥያቄ ምን መሰለሽ እንግዲህ ቪዲዮ ስትጀምሪ በጣም እየሮጥሽ ለና አቤል ቁልፍ ለሰጣቸው ሲሆን ሻንጣዬ ነቅጠውኝ አትሄጅን ብለውኝ ነው እና ልመለስል ቁልፉን ረስቸው ነው እነሱ ጋር አስቆቁን ነው ቁልፉን ረስቸው ነው የመጣሁት እያልሽ ነበር። ቀድሜያቸው እና በዛን ሰዓት ካሜራ ማኑ ከቂጥ ከቂጥሽ እየተከተልሽ ነበረ፣ እያሯሯጣሽ ነበረ። ካሜራ ወደዛው ለመስራት እንትን ያሹ ማለት ጭራሽ፣ ትንፋሽሽ ራሱ ቁርጥ ቁርጥ እያለ ነበር ማለት ነውና ማን ነው ማለት ማንን፣ ይሄን ያህል ሰውን ለማሳመን እስከ ጥግ ድረስ ለምን መሄድ አስፈለጋችሁ? ምናልባት እኮ ልክ እንደ ብሩክና እንደ ሀይሚ አንድ ፕራንክ ሰርታችሁ ተጣላ እንደዚህ ነው እያላችሁ እኮ ማውሸት ትችላላችሁ። ለምሳሌ ብሩኬና ሀይሚ የሚሰሩት ድራማ ሙሉ በሙሉ ውሸት ነው። መጀመሪያ ፕራንክ አሰቡ፣ ከዛም በኋላ ሀይሚ ብሩኬም የሚሰሩት ነገር ሁላ፣ ሲጀምር ቡታጂራ በአጠቃላይ ድራማ ነው የምትሰሩት ግን የሚያስጠላባችሁ ነገር ምን እንደሆነ ታውቃላችሁ? ስሩ ዩቱብ ነው ስራ ነው። ልክ ማንኛውም ስራ እንኳን ሌላ እ እንኳን ይሄ ሌላ ነገር ይሰራል አለ እንደ ተቸገረ። ግን ደግሞ እናንተ እግበ እግዚአብሔር እየማላችሁ በቃ በሃይማኖታችሁ ሁላችሁም እየማላችሁ ህዝብን ለማሳምን እስከ ጥግ ድረስ የምትሄዱ ነገር ነው የሚያናድደው። አሁንም አንቺ ትላንትና ትንፋሽ ቁርጥ ቁርጥ እያለ ቪዲዮ ስትሰሪ ነበር ማለት ነው። ቡታጂራ ሲጀምር የሄዳችሁት እነዚህም አንቺም አብርሽም አንድ ላይ ነው የሄዳችሁት። ግን ካሜራ ስትሰሩ ምንድን ነው ያደረጋችሁት? አንቺ ብቻሽ እንደሄድሽ እና ቡታጂራ ደግሞ አብርሽ ደግሞ ከነፂ ጋር እንደሄደ አድርግሽ ነው የተናገርሽው እንዴ። ነፂ ደግሞ የውሸታቸው ብዛት በጣም ሲምታታባቸው ምን እንዳሉ ታውቃላችሁ? ነፂ ምንድን ነው ያለችው? ነፂ በመጀመሪያ የለቀቀችው ቪዲዮ ላይ ነፂ ከሩታ ጋር ያለኝን ነገር ጨርሼ እኔና ያለን በጣም ከባድ ሚስጥር ወደ ኦዲየንስ ያደረስ ነው። በጣም ከባድ ሚስጥር ስላለ ከሩታ ጋር ያለኝ ነገር ጨርሼ እመጣለሁ ብሎኛል እና ይሄን ነው ነው ያለችው። ብቻዋን ነበረች ቪዲዮውን ስሰራው ማለት ነው። እንግዲህ ይሄን ቪዲዮ ስሰራ ካሜራማኑ አብርሽ ነው። ሩታም ስሰራው ያንን ቪዲዮ ካሜራማኑ አብርሽ ነው ማለት ነው። የሄዱ ሲጀመር አንድ ላይ ነው፣ ተመካክረው ነው የሚሰሩት። እንደዛ ያልኩበት ምክንያት እንደሆን ታውቃላችሁ ነፂ የሩታን ቪዲዮ ትሸርታለች አብርሽ ቪዲዮ ይሸርታሉ። እንደዚህ እየተሸራረቱ እዚ ጋር ውሸት ነው ብላችሁ ታስባ እውነት ነው ብላችሁ ታስባላችሁ። ሲቀጥል እስኪ ብሩኬና ሀይሚን እንኳን ያዋቸው ብሩኬና ሀይሚ እራሱ ቪዲዮውን ማለት ነው ይሸራረታሉ። ነገር ግን ተጣላን ይላሉ። አንዴ ድጋሜ ከዚህ በኋላ ቪዲዮ አልሰራም ይላሉ። ቪዲዮ ይሰራሉ። ልክ በቃ አብርሽና ሩታ የሚሰሩት ሀይሚና አብርሽም እየሰሩ ሀይሚና ብሩኬም እየሰሩ ነው። ሀይሚና ብሩኬ በነገራችን ላይ ቪዲዮ ላለመስራት በጣም በጣም እየተጠናቀቅኩ ነው። ምክንያቱም ከሰራው እናገራቸዋለሁ። ለምዶን ተቀላችሁ ማሸራባቸው በጣም የሚወዳቸው ልጆች ናቸው። ድሮ በመጀመሪያ አካባቢ እንደውም ገና ሳይጣበሱ እኔ ወደ ታች ቪዲዮ ንዝቃጋችሁ ከማንም በፊት ብሩኬና ሀይሜ ተጣመሩ፣ የፍቅር ጥያቄ ያቀረበላት እያልኩኝ እለቃቸው ነበረ እዛ ላይ ማለት ነው ቀደም ብዬ ገና ሰው ሳይሰራባቸው በፊት እነሱ ሳይገናኙ በፊት ማለት ነው። እና ዛሬ ላይ ደግሞ ወደ ውሸት ውሸትን ለማጋለጥ መስራት ፈልጌ፣ ውሸታቸውን ሁሉን ነገራቸውን ማጋለጥ ፈልጌ ነበር። ነገር ግን እነህ ልጆች ከዛሬ ነገ የተሻለ ይሰራሉ ማለት በቃ፣ ደስ የሚል ነገር እየሰሩ ነበር ታውቃላችሁ። አሁን ግን አንዳንዴ ብር እያገኝን ስንሄድ ይበልጥ ነው የሚያምረን ታውቃላችሁ። በቀኝ አናቅም ሰው ስንባልና እና አብርሽም እና ነፂም ነሩታም ውሸት ነው የሚሰሩት። ሲጀመር ሁሉም ቡታጅራ ነው አብረው ይሄዱት በአንድ መኪና ማለት ነው። የተደበቀ እውነት አለኝ ነፂ እያለች ነበር ማለት ነው። እንግዲህ የተደበቀ ከባድ ሚስጥር ከሆነ ልጅ ነው ምናልባት የሚኖራችሁ ልጅ ነው ማለት ነው። ምናልባት አስረግዞች ነበር አንቺ ሄደው ሌላ ምንም የተደበቀ ሚስጥር ሊኖራችሁ አይችልም። ነገር ግን እናንተ ተመልካችን ሰስፔንስ ለማድረግ ስትሉ ተመልካችን ለመሳብ ስትሉ የምትዋሹት ነገር ነው እንጂ ምንም የተደበቀ ነገር የለም። በቃ ያወጣሽው ነው። አዎ አዳዲስ ነገሮች አሉ፣ አውጥተሻል። ድሮ ፍቅረኛሽ ነበረ። እነኚህም ፎቶዎች ደግሞ ያወጣናቸው አሁን ሳይሆን የዛሬ አመት ምናምን አውጥተናቸው ነበረ። ነገር ግን ምናልባት ጎርቶሽ ሊሆን ይችላል። ግን አሁን ላይ የመጣሹ ወደ ሚዲያው የመጣሹ ነፂ ብትሆኝ ብር ለመስራት ነው። እኔ ከነዚህ ጎን ነኝ። ነፂ ሂጂበት ነው ያልኳት። ምክንያቱም ለምንድን ተቀለሱ እንደዚያ ያልኩበት እሷም ልክ እንደ ማንኛውም ሰው ብትፈምስ ደስ ይለኛል። እንደ ማንኛውም ሰው ገንዘብ አግኝታ ብትለውጥ ደስ ይለኛል። ምክንያቱም በአሁኑ ሰዓት ላይ ተምሮ ተመርቆ ስራ ከያዘው ይልቅ እንደዚህ ዩቱብ እየሰሩ ናቸው የሚሰሩ ልጆች ናቸው የተለወጡት በአጭር ጊዜና በአጭር ዓመታት ማለት ነው። እንደውም እኔ አንዳንድ የምንዳሰብኩ ተቀላችሁ ቤተሰብ ለምንድን ነው እኛ የመዳም ቅመሞች እንደዚህ በአንድ አመት በሁለት አመት ይሄን ያህል እያየ ናቸው እየተለወጡ እየወለዱ ሶስት ሁለት እየወለዱ እንደዚሁ እያየ ናቸው የወለዱ ጥንዶች አሉ። ለምሳሌ እነ ፋኔና እነ ሳምሬ ብዙ ምሳሌ ማድረግ እንችላለን። እነ አዲስ እነ ቃል ማለት ነው። እና እነሱ እነሱን እያየ ለምንድነው እኛ ሳሪፍ ተዋናይ ሆነን እንደነሱ ቪዲዮ መስራት የማንችለው ብዬ አስባለሁ፣ አንዳንድ ጊዜ ሳስቡ ማለት ነው። ማለት ሀገራችን ላይ ምንም ካሜራ ካሜራ ማለትና በቃ አሪፍ ቦታ መሄድ ብቻ ነው የሚጠበቅባችሁ፣ የእነሱን አይነት ቪዲዮ ለመስራት። ዩቱብ በነገራችን ላይ ማለት ነው ዩቱበር ለመሆን ለተመልካች የምታስበው ከሆነ ማለት ነው አሪፍ አይዲያ ያስፈልጋቸዋል። ማለት እንደዚህ ከባድ ነገር ነው። ነገር ግን ልክ እንደነኛህ አሁን ለምሳሌ ልክ እንደምናያቸው እንደ ቡታጅራዎች ዩቱበር ከሆነ ይሄ ቀላል ነገር ነው። በቃ አንድ ካሜራማን ያስፈልጋቸዋል። ከዛ ደስ የሚል ቦታ ትሄዳላችሁ። ከዛ ስሚ ብላችሁ ትቀባጥራላችሁ። ትወና ራሱ አያስፈልጋችሁም ከባድ አሁን ለምሳሌ ሀረግ ድራማ ላይ ቪዲዮ እንትን ድራማው ይለቀቃል አይደለም በተከታተለ እነሱ ግን በጣም ከባድ ነገር ነው የሚሰሩት ቀረጻው ምናምን በጣም ነው የሚያስቸግረው እነኚህ ግን ዝም ብለው ይቀባጠራሉ አንዳንድ የተሳሳቱት ነገር ካለ ቪዲዮውን ይቆርጣሉ ይለቃሉ አንድ ሰዓት የማይፈጅ ቪዲዮ ማለት ነው እነ የሚሰሩት አንድ ሰዓት እንኳን አይፈጅባቸውም፣ ይህን ቪዲዮ ሲቀርጹ እና አንዳንድ ጊዜ ለምንድን ነው እንደነሱ ሀገራችን ገብተን እንደዚህ በቀላል መለወጥ የማንችለው ብዬ አስባለሁ። እና መስራት ይስሩ። ነገር ግን እኔ በጣም ውሸታቸው የሩታ እና የአብርሽ ውሸት እስከ መቼ ነው ማለት ትዳር እስከ መቼ ነው እንዲህ መጫወቻ የሚሆነው ብዬ ሳስብ በጣም ነው የሚያሳዝን። ምክንያቱም ትዳርን እቃቃን ያደረጉት ምናልባት ባይጋቡ ተጋባን ማለት አልተጋቡም። በእርግጥ ግን ውሸታቸውን ተጋባን ከሚሉ በመጀመሪያው ገና ሳይጋቡ ተፈቀርን ብለው ተጣላን፣ ታረቅን፣ እንትናፈቀረ እንደዚህ እያሉ ቢሰሩ አሪፍ ነው ብዬ አስብ ነበረ። ነገር ግን አሁን በጣም ከባድ ነው። ምክንያቱም ልጁ እየገፋ ነው ማለት ልጁ እየገፋ ደግሞ እንደገና ትዳር ተጋቡ ተብሎ ለተመልካች ምን አይነት ትምህርት እያስተማሩ ነው ብዬ ሳስብ ምንም አስተማሪ የለውም። በቃ የሆነ ጋጥወጥነት ነው የሚያሳዩት። ብቻ ቪዲዮ ይታይልን እኛ ምንም፣ ለተመልካች ክብር የላቸውም። በነገራችን ላይ ይህን ነገር ሁሉ የምምለው ነገር ነው። ክብር ቢኖራቸው ለተመልካች የሆነ ይህንን እኮ ተመልክ፣ እንደዚህ ይህን እኮ ይማሩበታል ብለው ቢያስቡ ኑሮ ሲጀምር እንደዚህ ሁሉ እየቀባጠሩ አይመጡም። አይዲያ ራሱ ይጠፋል። በነገራችን ላይ ትክክለኛ ነገር አስተማሪ ነገር ይዞ ለመምጣት አይዲያ ይጠፋል። እኛ አረብ ቤት ቁጭ ብለን አይዲያ ስለሚጠፋብን ቦታው ስላልተመቸን ነው። ዩቱብ ሆነን ዩቱበር እንደነሱ እኛ ከሆን እኛ ዩቱበር አንባልም። ያው አይደለ፣ አንዳንድ ጊዜ እንደዚህ ጭንቅ ሲላችሁ ተራ ነገሮች ላይ ከምናሳልፍ አንዳንድ አስተያየቶችን ብንሰጥበት ብለን ነው እንጂ እኛ ዩቱበር አንባልም። እነሱ ግን ዩቱበር ናቸው። ዩቱበር ለመባል በቂ ናቸው ብዬ ባላስብም፣ ነገር ግን ዩቱበር መሆን የሚችሉ ሰዎች ነበሩ ግን ያው አልተጠቀሙበትም። በእርግጥ እንደነሱ አይነቱ ተራ ነገር ነው በአሁኑ ሰዓት ላይ እየታየ ያለው፣ እና ተራ ፖለቲካና እንደነሱ አይነት ቪዲዮ ላይ ነው ብዙዎቻችን ትኩረት የምናደርገው። ብዙ አስተማሪ ነገሮች አሉ ብዙ መንፈሳዊ ነገሮች አሉ። ያንን ከማየት ይልቅ እነሱን ለማየት ስለምናመዝን ይመስለኛል እነሱም እንዲህን ነገር አይዲያ ይዘው የሚመጡት። ለማንኛውም እኛም እውነቱን እናወጣለን፣ እነሱም ውሸታቸውን ይቀጥላሉ። አብረን የምንጓዝ ይሆናል። ቤተሰብ ሰላማችሁ ብዘት ይበል። ባይ ባይ